ሰላም ዓለይኩም ወራህመቱላሂ ወበረካቱህ ውድና የተከበራችሁ የኢትዮጵያ ተከታታዮቻችን ሰላም ናችሁ? እንደት ናችሁ? እኔ በጣም ሰላም ነኝ አልሐምዱልላ። እንግዲህ ሀይቅ አደባባዩ አካባቢ በርቀት ነው ያነሳሁት። ያ አደባባዩ ነው፣ ሲቀር ብዙ አይለኝም መሰለኝ። መስጂዱም እዛ ጋ ይታያል። ከቀዋ በአጠቃላይ ይሄ አዲሱ ትምህርት ቤት ነው። ከቀዋ አዲሱ ትምህርት ቤት አሁን የተገነባው ማሻአላ ተባረከላ። የቀቀዋ አሮጌቹ ቤቶች ቆርቆሯቸው ቀያዩ ሁኖን በአጠቃላይ ማለት ነው፣ በስብሰው ሊወርቁ ትንሽ ነገራቸው። ሰፈሩ በጣም ያምራል፣ ሀገር ትልቅ ሆኗል። ባህሩ እንደሚታያችሁ ይሄ በወራ ሜዳ ታይታችሁ ነው። ቪስቲማን በአጠቃላይ ይታያል መሰለኝ፣ በርቀት ማሻአላ ተባረከላ። ይሄ እንግዲህ ቀቀዋ ዮሀንስ ቤተ ቤተክርስቲያን ነው። እንግዲህ ታና እንደምታዩት መስጂዱ እዛ ጋር አለ። ትምህርት ቤቱ ይሄ አደባባዊ ጫፍ ላይ እዛ ትንሽ ተወሰነ ይታያል ማለት ነው። እስኪ ይሄ ሰፈር እንዴት ነው? ኮመንት ላይ ሀሳብ አስተያየታችሁን ቦራ ሜዳ የሰፈርኮ ውሃ በጣም አጥቅቶት በጣም ለምተዋል። ግጥም ሎነ ቤት የተሰራበት ማሻላህ ተባረከ። የዘይባወሎ ቤት እንግዲህ ይችላል። ከፋፍሪካ ወጣ ገብ ጎን ላይ ሀውድ ላይ ያለች ይች የዘሀቡ ቤት ደግሞ ይሄ ነው። ማሻ አላህ ተባረከላህ። ሰፈራችሁ በጣም ያምራል፣ የሆነ ውሃ መዋደቂያ ምናምንም አይደለም። እስኪ ሌሎችስ የሀይቅ ልጆች እዚህ ሰፈር ቤታቸው የሚታይ ካለ ሀሳባችሁን በኮመንት ማሻአላህ ተባረከላ ይህ ሰፈር በጣም ነው እንድርኩ ከአፍሪካው በላይ ያለን ሰፈር በጣም ወድጄዋለሁ፣ ተመችቶኛል። ጭቃ ምናምን ነገር አያገኘውም። ጠፋፍታ ቦታ አለ አይደል? ግን ይሄ ቦራ ሜዳ በጣም ነው የለማው ከሚገባ በላይ ወላሂ ያምራል። ይሄ ምንድነው ግጥም ቤት የተሰራው ባጠቃላይ ማለት ግን ደግሞ የሚገርማችሁ በቃ ውሃ ከቅም በላለበት ውስጥ ላይ ውሃ በጣም አለ፣ ጭቅጭቅጭቅ። መኪና ራሱ የማይገባበት ሰዓት አለ። መስመሩ እያለ ጭቃው መኪናውን አያሄደውም። ሲኖዎቹ ምናምን እንጨት ጭነው ድንጋይ ጭነው መግባት አይችሉም። ኔትወርኩም እዚህ ሆነ የተተከለው። እንደምታዩት ይህ ሀገር እንግዲህ እንደዚህ ይመስላል። ገበታ ለሀገር ነጭ በነጭ ለባበሰ እኮ በአጠቃላይ ቀለሙ ገበታ ለሀገር ይሄ ነው ከባህሩ ጀርባ ላይ ያለው ማለት ነው። ሌላው ይሄ ቦሩ ሜዳ ህጋዊ ቤቶች ናቸው እነዚህ በመስመር የተሰሩት። ማሻአላህ ተባረከላህ

ተራራ ላይ ብዛት ወጥቼ ስለማያቸው ስለማላቅ የዚህን ያህል ቤት ያለ አይመስለኝም ነበር። በጣም ነው ለማው ማሻአላ። ይሄን ላይ ነው ወላሂ ላይ እንግዲህ እንደምታዩት፣ ቀዋ ይሄ ነው። ወደ ላይ መስላል ኦ የው እዛ ወደ መስጂዱ ራሱ ይታያል። እንት ነው ለቀው ሰፈር ላይ ያለው መሰለኝ። ማሻአላ ተባረከላህ። ቀያ ፈርምዛ ታች ላይ ነው። ገበታ ለሀገርም እንደዚህ ነው። አደባባዩ በርቀት እስኪ ተወሰነ ላቅርበውና፣ ይሄ ነው አደባባዩ። ክፍተቱ ላይ ማለት ግን፣ ስልኬ ብዙ አይደለም። ብዙ ስልክ እያመጣው አይደለም፣ ቦታውን እንጂ ይሄ ነው ያለ ተራራ በናት ይሄ ከሀይቅ ማዶ ወደዛ ያለ ተራራ ማን የሚባል ነው አላቅም። ይለያል? አረ በጣም ነው የሚለየው። ብቻ ሀገር በጫካ የተዋጠ ሀገር ናት። ቤት ሞልቷታም በጣም ጫካ አላት። ግን አሁን ሰፈሩ በጣም የደመቀ ቦታ ያለው ቦራም ይደ ይሄ ሰፈር ነው በጣም የተመቸኝ የሚገርማቸውሁ፣ እዚህ አንዳንድ ቤቶች አሉ። ጽድት ብሎ የተሰሩ ህንፃዎች ዳማ ቀይ ቆርቆሮ እና የሆነ ምንድነው አክደር አከደር ቆርቆሮ የተሰሩ ዳማዎች አሉ። የቤቶቹ ዲዛይን ግን ብዙዎቹ አንድ አይነት ዲዛይን ናቸው። እነዚህ በፋብሪካው በላይ ያሉ ቦታዎች ቤቶች ራሱ ማነ አቀማመጣቸው ምናምን የስፍራው መመቸት የተለየ ነው። ይሄ ደግሞ ህጋዊ ምሪቱ ይባላል በመስመር ላይ የተሰራው የአንዱ ቦታ ከአንዱ ቦታ ጋር ምንም አይነት ከፍነ ዝቅ የለውም። መስመራቸው በመሃላቸው ወጥቶላቸዋል፣ ህጋዊ ናቸው። ይሄ ቴሌው ሰፈር ደግሞ እንደዚህ ነው። ድሮም አሁንም የተሰሩም የድሮም የተሰሪታሉ ብቻ አሁን በጣም ደማቃ ሰፈር የሚባለው ቦራ ሜዳ ይሄ ዝቅዝቅ ይሄ ነው በቃ፣ በጣም በሀይለኛው ገጥሞ የተሰራ ሰፈር ይሄ፣ እልቁ የለውም። ታች ስለሚጋርደ ነው እንጂ ዛፉ ምናምን በጣም ብዙ ነበር። ወደታች ሰብሉም እየተሰተረ ተጀምሯል። ጤፍ ጨዳ አገዳ እየተበላ ነው። ጤፍ እየታጨደ ነው። እስኪ ደግሞ ከትንሽ ቀን በኋላ አጌዳ እየበላን ብቅን ሊሆና እንሻአላህ። ይሄ ጤፍ እዚህ ያለ ራሱ አቅርቡ ማለትህ ጀምረዋል። እነዚህ አሁን እያጨሩ ነው በአብዛኛው። ኦ ማይ ጋድ፣ ኦ ማይ ጋ። ይሄ ታች የምታዩት ሰፈር ይሄ አክደሩ ዝም ብሎ ጨፌ ነው አሉ። ጤፍ ምናምን አይደለም ዝም ብሎ የሚታጨድ ሳር ድርቆሽ ምናምን ያጭዳሉ። ና ዛፍ አፍሪካው ጎን ራሱ ያጨዱት ይለያቸውም ብዬ አስባለሁ እኔ ጤፍ መስሎ የነበረና ጤፍ አይደለም አሉ። ይሄ ማለት ነው። ማሻ አላህ ተባረክ አላህ። አገር ሲለማ በጣም ደስ ይላል። ከምር ይሄ ቦሩ ሜዳ የሚባል ሀገር ወደታች ተመችቶኛል። ፉ በዚህ መልኩ ነው ግልስልስ ያለው። ማላ ተባረከላ ይሄ የደረሰ ነው እንግዲህ ከትንሽ ቀን ይታጭዳል ማለትነ ይ በጣም ያምራል። ያምር ማ ተ ይሄ ደግሞ የግለሰብ ግቢ ነው። እንደዚህ እዚ ተ ይ ከድንጋይ ውስጥ እንደዚህ አታካልት ይለማል። ማንጎ ምናምን የሚገርም ነው። ይህን ይመስላል። እንግዲህ አባ ምድግ እንዳላውን መዲና መስጂድ ላውን ተራራው ላይ ያለ ጤፍ እንግዲህ ይህን ይመስላል። መዲና መስጂድ ይ በዛ ደፋታች ነው። ይሄ ላይ ተራራ ላይ ያለውን እዛች ማዶ መከላከያ ያለ ደግሞ፣ ምን እየቀረጸ ነው ምናምን ብለው ደግሞ ፋና አድርጉኝ እንጂ ቀርቀዋ ትምህርት ቤቱ እንግዲህ አስር ሰዓት ነው እንዴ? ልያለ ነው መሰለኝ ይቀርው ተማሪዎቹ ገብታ ለሀገር ለጉድ አድርጎ ገንብቶታል። ሰፈሯችን ትመስላለች። አደባባዩ አሁን ይታያል ብዬ አስባለሁ። የተወሰነ ቀርቧል። ይሄ ነው መኪናው እየዞረ ነው መሰለኝ

ጨረቃው ሰፈር እዛ ገልባጣ ላይ ነው። ፋሚሊ ላይክ ኮመንት እንዲሁም ሰብስክራይብ በማድረግ ቤተሰብ ቢሆኑ መልካም ቆይታ